ዜና የአማራ ፋኖ በጎጃም ሕዝብ ግንኙነት ክፍል እለታዊ ዜናዎች። የአማራ ፋኖ በጎጃም የዘመቻ አንድነት እና የአራተኛ ቀን ውሎዎች አውዲው ውጊያ የአንደኛ ክፍለ ጦር አማሪት ከተማን መቆጣጠር ችሏል። ኮረኔል ታደሰ ሙሉነህ ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ከበባ ውስጥ በማስገባት መቆጣጠር ችሏል። የፋኖን ወንምት መቋቋሚ አቃተው የአብይ አሸባሪ ኃይል ፈርጥጦ መራዊ ከተማ በኮንክሪት በገነባው ምሽግ ገብተዋል። በዚህ አውደ ውጊያ ብዙዎችን መደምሰስ ተችሏል። ኮሎኔል ታደሰ ሙሉነህ ብርጌድ ና ሶስተኛ ክፍለ ጦር ቤት የተወደደ መንገሻ ጀበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውዲ አውዴ ውጊያ ሞርተር እና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላት መግቢያ መውጫ ያሳጣ ውጊያ ነበር። በዚህ አውዴ ውጊያ ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋም እንደ ምሽግ ተጠቅሟል። በተያያዘ መረጃ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀ። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ መዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 2017 ዓ.ም በአበየ ጉርባ ከተማ የድርጅቱን ከፍተኛ አመራሮች፣ የኮረና የክፍለ ጦር አመራሮችን እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት አስመርቋል። ሰበር ዜና የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል እለታዊ ዜናዎች። የአማራ ፋኖ በጎጃም የዘመቻ አንድነት እና የአራተኛ ቀን ውሎዎች አውዲው ውጊያ የአንደኛ ክፍለ ጦር አማሪት ከተማን መቆጣጠር ችሏል። ኮረኔል ታደሰ ሙሉነህ ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ከበባ ውስጥ በማስገባት መቆጣጠር ችሏል። የፋኖን ምት መቋቋሚ አቃተው የአብይ አሸባ የነባሪ ኃይል ፈርጥጦ መራዊ ከተማ በኮንክሪት በገነባው ምሽግ ገብተዋል። በዚህ አውደ ውጊያ ብዙዎችን መደምሰስ ተችሏል። ኮሮኔል ታደሰ ሙሉነ ብርጌድ ና ሶስተኛ ክፍለ ጦር ቤት ተወደድ መንገሻ ጀበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውዲ አውዲ ውጊያ ሞርተር እና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላት መግቢያ መውጫ ያሳጣ ውጊያ ነበር። በዚህ አውዲ ውጊያ ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋም እንደ ምሽግ ተጠቅሟል። በተያያዘ መረጃ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀ። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 2017 ዓ.ም በአበየ ጉርባ ከተማ የድርጅቱን ከፍተኛ አመራሮች የኮረና የክፍለ ጦር አመራሮችን እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት አስመርቋል። ሰበር ዜና! የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል እለታዊ ዜናዎች። የአማራ ፋኖ በጎጃም የዘመቻ አንድነት እና የአራተኛ ቀን ውሎዎች። አውደ ውጊያ የአንደኛ ክፍለ ጦር አማሪት ከተማን መቆጣጠር ችሏል። ኮሮኔል ታደሰ ሙሉነህ ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ከበባ ውስጥ በማስገባት መቆጣጠር ችሏል። የፋኖን ምት መቋቋም ያቃተው የአብይ አሸባሪ ኃይል ፈርጥጦ መራዊ ከተማ በኮንክሪት በገነባው ምሽግ ገብተዋል። በዚህ አውደውጊያ ብዙዎችን መደምሰስ ተችሏል። ኮሎኔል ታደሰ ሙሉነህ ብርጌድ እና ሶስተኛ ክፍለ ጦር ቤ ተወደድ መንገሻ ጀንበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውደ ውጊያ ሞርተር እና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላት መግቢያ መውጫ ያሳጣ ውጊያ ነበር። በዚህ አውደ ውጊያ ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋም እንደ ምሽግ ተጠቅሟል። በተያያዘ መረጃ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀ። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ መዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12-2017 በአበየ ጉርባ ከተማ የድርጅቱን ከፍተኛ አመራሮች፣ የኮር እና የክፍለ ጦር አመራሮችን እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት አስመርቋል። ሰበር ዜና የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል እለታዊ ዜናዎች የአማራ ፋኖ በጎጃም የዘመቻ አንድነት እና የአራተኛ ቀን ውሎዎች አውዲ ውጊያ የአንደኛ ክፍለ ጦር አማሪት ከተማን መቆጣጠር ችሏል። ኮረኔል ታደሰ ሙሉነህ ብርጌድ ከመራዊ ከተማ በቅርብ ርቀት የምትገኘውን አማሪት ከተማን ከበባ ውስጥ በማስገባት መቆጣጠር ችሏል። የፋኖን ምት መቋቋሚ አቃተው የአብይ አሸባ የነባሪ ኃይል ፈርጥጦ መራዊ ከተማ በኮንክሪት በገነባው ምሽግ ገብተዋል። በዚህ አውደ ውጊያ ብዙዎችን መደምሰስ ተችሏል። ኮሎኔል ታደሰ ሙሉነህ ብርጌድ እና ሶስተኛ ክፍለ ጦር የተወደድ መንገሻ ጀበሬ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውዴ ውጊያ ሞርተር እና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላት መግቢያ መውጫ ያሳጣ ውጊያ ነበር። በዚህ አውዴ ውጊያ ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋም እንደ ምሽግ ተጠቅሟል። በተያያዘ መረጃ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመረቀ። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 2017 ዓ.ም በአበየ ጉርባ ከተማ የድርጅቱን ከፍተኛ አመራሮች የኮረና የክፍለ ጦር አመራሮችን እንዲሁም የሀገር ሽማግሌዎችና የሀይማኖት አባቶች በተገኙበት አስመርቋል። ሰበር ዜና የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል እለታዊ ዜናዎች። የአማራ ፋኖ በጎጃም የዘመቻ አንድነት እና የአራተኛ ቀን ውሎዎች አውዲዮ ውጊያ የአንደኛ ክፍለ ጦር አማሪት ከተማን መቆጣጠር ችሏል። ኮረኔል